በስማ በወልድ በመንፈስ ቅዱስ አህዱ አምላክ አሜን። ድርሳነ ቅዱስ ሚካኤል መቅድም። በአብ በወልድ በመንፈስ ቅዱስ ስማምነን አንድ አምላክ በሚሆን በሉብ እግዚአብሔር አጋዥነት የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን የገናናነቱን የክብሩን ዜና ለመጻፍ እንጀምራለን። ከቸራ አምላኩ ከእግዚአብሔር ይቅርታ እናገኝ ዘንድ የሰማያውያን አለቃ የሚሆን የቅዱስ ሚካኤል ጸሎትና በረከቱ ይጠብቀን ለዘላለሙ አሚን። አባቶችና ወንድሞች ሆይ ደስታን በተሞሉ ጀሮቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል፣ ከሰማይም ከዋክብት ከባህርም አሸዋ ፈጽሞ የሚበዛ ታምራቱንና የኃይሉን ገናነትን በንጹሕ ልቦና በዕንቁ ሕሊና በብሩህ ዓይኑ አስተውሉ። በሱ የታመነ ከጭንቅ ይድናል በባህርና በየብስም ቢሆን ድንቅ በሆነ ጸሎትና ልመናው የሚታመን በቀና ሃይማኖት በንጹሕ ልብ ሆኖ በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር ሌትና ቀን ተግቶ የሚማፀን ከመከራ ይድናል። ወንድሞቼ ሆይ እኛም ሳናጉረመርን በፍጹም ሃይማኖት ሆነን እንትጋ። ምድርን በባህር ላይ በዘረጋት ሰማይን እንደ ዋልታ በሰቀለው ሁሉን በፈጠረ እግዚአብሔር ፊት ምረትና ባለሟልነት እናገኝ ዘንድ ወንድሞቼ ሆይ፣ ያለ መላእክት ልመናና ምልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምሕረት በቀር ማንም ሰው የማቸነፍና የማዳን ተስፋ ፈጽሞ የለውም። የመላእክት ኃይል፣ የቅዱስ ሚካኤልን በዓል በመታሰቢያው ቀን የሚያደርግ ሁሉ ለቤተ ክርስቲያን ዕጣንም ቢሆን ወይም ለቁርባን መባ የሚሰጥ ከእንጀራው ቆርሶ ለራበው ቢያበላ፣ ለተጠማውም ከወይኑ ቀድቶ ቢያጠጣ፣ ለተራዘም ከልብሱ ቀዶ ቢያለብስ፣ ያዘነውን ቢያረጋጋው፣ የተከዘውን ደስ ቢያሰኘው፣ የታመመውንም ቢጎበኘው፣ በችግርና በጭንቅ የታሰረውን ቢጠይቀው፣ በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ደይንን ሲወልን አያያትም በዚህም ዓለም ሳለ እግዚአብሔር መልካሙን ነገር አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ በማሳጣት ወደ መንጸፈ ደይን የሚስቡ ርኩሳን መናፍስ ሲዋቀሱት ዘንድ አይችሉም። እሱ ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባሕረ እሳትን አሻግሮ ወደ መንግስተ ሰማያትና የብርሃን እንኳን ወዳለበት ያገባዋል እንጂ ራሱ ጌታችን በማይታበል ቃሉ ተናግሮ አዟልና። ለቅዱሳንም ሁሉ ኪዳን ሰጣቸው፣ እንዲህ ሲል በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ከጥቃቅኖቹ ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ በበደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ በእውነት እላችኋለሁ። ዛሬም ወንድሞቼ ሆይ ልመናው በእግዚአብሔር ፊት ዋጋ ባለው ክቡሩና ታላቅ በሚሆን በቅዱስ ሚካኤል ስም ሰውን ወዳድ የሆነ እግዚአብሔርን እንለምነው ከኃጢአት የሚያነጻ የነፍስና የሥጋ ንጽህናን እንዲሰጠን ከዚህ ከኃላፊው አለ መተዳደፍ እግዚአብሔር ከማይፈቅደው ርኩሰትና ዝሙት ያድነን ዘንድ ጾምና ጸሎታችንን፣ ልመናችንንም ይቀበልልን። የመቶ አረቃ ቆርኔሊዎስን ጾምና ጸሎቱን ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤልን እንደላከለት ዳግመኛም ወደ ህይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስሙን ላከለት። እኛም የነፍስና የሥጋችንን መድኃኒት ልብ አድርገን በማወቅ የተራቡትንና የተጠሙትን ችግረኞችን በመጽዋት ምርዳቸው። የተራቆቱትንም ካለን ከፍለና ልብሳቸው ለሁሉም የምንራራ እንሆን፣ በፍርድ ቀን ምሕረት እናገኝ ዘንድ በዚህ ዓለም ምሕረት ላላደረገ በፍርድ ቀን ምሕረት የለውም ብሎ ሐዋርያው አስተምሮናልና፣ ጌታችንም በወንጌል ይቅር የሚሉ ንጹሐን ክቡራን ናቸው እነርሱም ይቅር ይሏችኋል ብሏልና፣ ምንም ለሌላቸው ለድሆችና ለችግረኞች ከገንዘባችን እንስታቸው ከመድኃኒታችን አፍ የሚወጣውንም የምስጋና ቃል እንሰማ ዘንድ በዚያች በምታስፈራ የፍርድ አደባባይ አጣን ከጻርቃን በሚለዩ ጊዜ ከብሩካን በጎቹ እንዳይለየን የአሸናፊዎች፣ የሰማዕታት፣ የተጋዳሊያን፣ የጻድቃንን የቅዱሳንንም ሁሉ ዝክራቸው መታሰቢያቸውን እናደርግ። ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር አናጓድል። በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁልጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውንም የሚፈጽም ጸሎታቸውን የሚሰማና የሚያድናቸው ሥራቸውንም የሚያቀናላቸው እሱ ነውና በሚመጣውም ዓለም በፍርድ ቀን ዋሱኑ ያድናቸዋል። ከዚህ አስቀድሞ ምናሴን በግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኀጢአቱ ተመልሶ ቢማለድና ቢጸሊ ከከለዳውያን የዋጣው ሚካኤል ነው። በዚያ ዘመን እንደ ምናሴ ያለ ኀጢአት የሠራ ከቶ አልነበረም። ወንድሞቸው ወይ እኛም ዛሬ ከምንሠራቸው ክፉ ሥራዎች ሁሉ እንደ እሱ እንመለስ። ነገር ግን ትግስቱና ቸርነቱ የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውን ተቀብሎ በቅዱስ ሚካኤል ልመና ከከለዳውያን ጭንቅ እግዚአብሔር አዳነው፣ ወደ ቀደመ ክብሩ መንግስቱ መለሰው። ዳግመኛም ስለ ጌታችን ሕማም ሲያዝኑና ሲተክዙ ሳሉ ለአንስት የታያቸው ከመቃብሩ ማፍ ድንጋይቱን ያገለባበጣትና በላዋ የቆመባት መልአኩ እንደ መብረቅ የሚያበራ ግርማውም የሚያስፈራ ልብሱም እንደ በረዶ የነጻ ይኸውም ቅዱስ ሚካኤል የመላእክት አለቃ ነው። እያዋን ከሙታን ጋር ለምን ትፈልጉታላችሁ? እሱ እስከዚህ የለም ተነስቷል፣ ብሎ ትንሣኤውን በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ በአባንጦንስ ላይ ጠላት ዲያብሎስ የማይረባውን ክፉ ሥራዎቹን ዘርቶ በተንኮሩ በተፈታተነውና ከክፉ ሀሳብ ላይ በጣለው ጊዜ ተገልጾለት ያበረታታው ይሄው ቅዱስ ሚካኤል ነው። እግዚአብሔር የማይወደውን የተጠላውን ስራ ሁሉ አኬትን ያመጣበት ጊዜ ያን ጊዜውን ይሄውም ቅዱስ ሚካኤል ወደ እሱ ወደ እሱ መጣና ታየው። የምንኩስና ልብስም አለበሰውና የመላእክት አስኬማ ሰጠው። ሥርዓተ ምንኩስናንና በየሰዓቱ የሚጸለየውን ጸሎት ሁሉ አስተማረው። ያለ ተግባር እድ ስራ ፈትኖ እንዳይኖር ሰሌን በመታታምም ቢሆን ንቅብ በመስፋትም ቢሆን እንደዚህ እየሰራህ በዘመንህ ሁሉ ለእግዚአብሔር ስታገለግል ኑር አለው ከሰይጣን ጻር እንድትድን ከወጥመዱም እንድታመልጥ በአንተ ላይ ንዝላልነትን፣ ስንፍናን፣ ክፋትንም ሁሉ ከሚዘራብህ የፍላፃውያን መርዝ ከሚነዛብህ ጥድን ዘንድ ይህን ቢያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችንን እኛም ማመስገን ይገባናል። ዳግመኛም የተወደዳችሁ ወንድሞች ሆይ በቅዱስ ሚካኤል በባሉ ቀን ማልደን ወደ ቤተ ክርስቲያን እንግስግስ። ሁልጊዜ ያለ ያለሀኬት ያለ ስንፍና ልንሳለማት ይገባናልና እሱ ለሰው ልጆች ይለምናልና በችግራችን ላይ ከእሱ ዘንድ እርዳታን ስንፈልግ በትጋት በምስጋናና በችግራችን ላይ ከእሱ ዘንድ እርዳታን ስንፈልግ በትጋት በምስጋናና በልመና ወደ እሱ እናንጋት ብዙውን ኃጢአታችንን ያስተሰርይልን ዘንድ ስለ እኛም ይለምንልን ዘንድ በስግደትና እጅ በመንሳት እንማልድ። አስቀድሞ ይህ የማዳንና የቅርታ መልአክ ቅዱስ ሚካኤል አሸናፊ እግዚአብሔር እንዳዘዘው የነቢያችን አለቃ የሙሴን የነቢያትን አለቃ የሙሴን ሥጋ የገነዘ እሱ ነው። ሰብኮ ላህምን በኮሬብ የሰው ልጅ የሠራቸውን ሌሎችን ጣዖታት እንዳመለኩ ሁሉ የእስራኤል ልጆች እንዳያመልኩት በምድረ በዳም የሸሸገው እሱ ነው። ፍቅረኞች ወንድሞቻችን እኛ ግን ፈለጋቸውን አንከተል። አንገታቸው የደነደነ ልቦናቸው የጸና ሃይማኖታቸው የጎደለ አእምሯቸው የደነዘዘ ድሯቸው የደነቆረና ሽንገላን የተሞሉ ናቸውና እኛ ግን ጽድቅን እንከተላት። የልዑል ስሙን በመፍራት እንማር። የጽዮን አገልጋዮች የሚሆኑ ነቢያት አስቀድሞ የተናገሯቸውን የቅዱሳት መጻሕፍትን ቃልን በመልካምና በአማረ ባማረ ድምፅ ያሰሙትን ድምፀ ቃና እንስማም። ሐዋርያት በመንፈስ ቅዱስ ተቃይተው የነገሩንንና ያስተማሩንን የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ የሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ሥጋ በለበሰ በሕያው እግዚአብሔር ልጅ በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሠረታችን መሠረት ያለመለወጥ መለየት መቀላቀልና መጨመር ሳይኖር መለኮት ከስጋ ጋር ተዋህደ እንደዚህ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ስልጣን የሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው እኛም ከጭንቅ እንዲያወጣን እንዲያድነንና ይቅር እንዲለን እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልን ኃጢአታችንን እንዲያስተሰሪልን ከበደላችን እንዲያነጻን በእውቀት ባለውቀት ከሰራ ነው ስህተታችን ከሰይጣን መከራ ነፍስንና ስጋን ከሚያጠፉ ከሚዎቹ ሁሉ እንዲያድንን እንለምን። የክርስቲያንንም መንግስት በሰላም እንዲጠብቅ ህዝበ ክርስቲያንንም የህዝበ ክርስቲያንንም እድሜውን እንዲያረዝም በህዝቡ ላይ ቀና ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶቻችንን ፈጥሮ እንዲያጠፋልን በእውነት እንለምን። ለእኛም ለምን ሰማው ወደ ስተት መንገድ የሚያወድ ነፍሳትን የሚያጠፉ ወደ ኃጢአት ጉድጓድ የሚከት የጠላታችን የሰይጣን ሥራውን ሁሉ ያርቅልን። ይኸውም ትምክትና ትቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሸፍጥና ጣዖት ማምለክ፣ ዘፈንና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባለንጀራ መቃወም፣ እንዲሁም ነፍሳችንን በረጭቆ ጥመድ ከሚያጠምድ ከጠላት ስህተት ወድቀን ወደ ሲወር ከሚያገባ እግዚአብሔር ይሰውረን። ወደ ሕይወትም ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያንንም በሮቿ የተከፈቱ ያድርግልን። በቸርነቱ ብዛት በሃይማኖት በምስጋና በፍቅር ለረጅም ዕድሜ ለብዙ ዓመታት ቀጠሩ ያብቃን። የምንጩንና የወንዙንም ውሃ ይባርክልን። የምድርን ቡቃያዋን ፍሬዋን ያሳድግ፣ ለዘርና ለመከር ያድርስ። ሽማግሌዎቻችሁንም ያጽና ኃይልን ይስጣቸው። ልጅናችሁን በጽድቅ ያድስ። ጎልማሶቻችሁን ይጠብቅ። የመንፈሳውያን አባቶቻችሁ አርያ ፈለግ እንድትከተሉ ትግስት ይስጣችሁ። ዓለም ሳይፈጠር ለእናንተ ያዘጋጀውላችሁን መንግሥተ ሰማየት ትወርሱ ዘንድ የአባቴ ቡሩካን ኑ ወደ እኔ የሚለውን የደስታ ቃልም ያሰማችሁ። ቅዱሳን መላእክት ሁሉ ከእርሱ ጋር ሆነው በጌትነቱ በመጣ ጊዜ በድንግል ማርያም አማራጅነት በቀኙ መቆም ያድላችሁ። ይችውም የሰማያውያን ንጉሥ ማደሪያ ነች። ደስታን በተሞሉ በማኅበረ መላእክት አማላጅነት መልካሙን ዋጋ ይክፈላችሁ። አዳይ የሚሆን የመድኃኒታችን የወንጌሉ ጎርፍ በሆኑ በንጹሐን ሐዋርያት አማላጅነት የብርሃን አክሊል በተቀዳጁ በአሸናፊዎች ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር እየታቸውን ባገለገሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የሚያበስር የቅዱስ ገብርኤል ልመናው በዓመቱም በወራቱም ከእናንተ ጋር ይኑር። ይልቁን ህዝበ ክርስቲያንንን በሰላም ይጠብቅ ዛሬም ሁልጊዜም ለዘላለሙ አሜን። በሃይማኖት ጸንቶ በልቡ አምኖ ይችን መጽሐፍ በእጁ ለጻፋት ላጻፋት ላነበባትም ለተረጎማትም ቃልዋንም ለሰማ የቅዱስ ሚካኤል የክንፎቹ ጥላ ጋሻ የሆነው በፈጣሪው ፊት በሚቆም ጊዜ ተስፋም ያደረገውን በሃይማኖት መሠረት በሚሆን በኬፋ ጠገብ ያስቀምጠው። የጻድቃን ነፍሳት የብርሃን በፍታን ልብስ በተጎናጸፉ ጊዜ የወዳጆቹ ነፍስ ማረፊያዋን በዛው ያድርግላት። ለአባቱም ለእናቱም ለወንድሞቹም ለእህቶቹም ነፍስ በዚያው ያድርግላቸው ለዘላለሙ አሚን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ደስ ይሁን። ከበዓሉ ከቅዱስ ሚካኤል ጸጋና በረከት ረድኤት ያሳትፈን ዘንድ መላኩ የቅዱስ ሚካኤል ተራዳይነት አይለየን። አሜን። ይቆየን።